ሰላም፣ ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላም ይብዛ። ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ተመልሻለሁ። ቆንጆ የሆነ የቡላ ፍርፍር ይዤላችሁ መጥቻለሁ። ቪዲዮን ላይክ በማድረግ ጀምሩት። እንግዲህ በመጀመሪያ ሁለት ሽንኩርት አዘጋጅቻለሁ። ከዛ ቲማቲም አንድ ራስ የሚሆን አዘጋጅቻለሁ ማለት ነው። ቡላን እንግዲህ በተለያየ መልኩ እንሰራዋለን ማለት ነው። በገንፎ እንሰራለን በብዙ ነገር መስራት ይቻላል። እንደዚህ ደግሞ በሽንኩርትና በቲማቲም ተደርጎ ፍርፍር ተደርጎ ሲሰራ ደግሞ በጣም ነው የሚጣፍጠው። ከዚህ በፊት እንግዲህ ሰርታችሁ ማታውቁ ከሆነ ይሄን ቪዲዮ አይታችሁ ሞክሩት፣ በጣም በጣም ትወዱታላችሁ። በዛ ሽንኩርቴን እንግዲህ እኔ በደንብ ድቅቅ አርጌ እከትፈዋለሁኝ ማለት ነው እዚህ ጋር እንግዲህ እኔ ያዘጋጀውት ሁለት ሽንኩርት ነበረ፣ ግን ከከተፍኩት በኋላ ያው በጣም ብዙ ስላልሆነ የምሰራው ግማሹን ትችዋለሁኝ ማለት ነው። እና አንድ ከግማሽ የሚሆን ሽንኩርት ነው ማለት ነው የከተፍኩትኝ እንደዚህ ድቅቅ አድርጌ ቆንጆ አድርጌ ከትችዋለሁኝ። እንግዲህ ቡላ በጣም ቆንጆ ነው ለጤና ለወገባችን፣ በተለይ ለሴቶች በጣም ቆንጆ ነው እና በዚህ መልኩ ሰርታችሁ ትጠቀሙት በጣም ቆንጆ ነው ማለት ነው። እና ቲማቲሙን ደግሞ እናንተ ከፈለጋችሁ መፍጨትም ይቻላል። እኔ ግን በዚህ መልኩ እንግዲህ ጎረድ ጎረድ ነው ያደረግኩት ማለት ነው። አንድ ላይ ቆንጆ ሆኖ ስለሚበስልልኝ ከሽንኩርቱ ጋር አበስለዋለሁኝ እና በዚህ መልኩ ጎረድ ጎረድ አድርጋለሁ። እናንተ እንዳልኳችሁ ከፈለጋችሁ መፍጨት ትችላላችሁ። እንደዚህ ቆንጆ አድርጌ ከትፌ ካዘጋጀሁኝ በኋላ ጋዜን ለኩስና፣ ከዛ በኋላ መጥበሻ ላይ ትንሽ ዘይት አድርጌ ሽንኩርቴን አበስላለሁ ማለት ነው። ዘይቱን እንግዲህ ብዙ አላበዛሁም፣ ግን ትንሽ ዘይት ቅባት ይፈልጋል ቡላ ማለት ነው። አለበለዚያ አመዳም ነው የሚሆነው ማለት ነው። እና ቅባት ይፈልጋል ግን በርከት ያለውን ቂቤ ማድረግ ስለፈለግኩኝ ዘይት በጣም ብዙ አላበዛሁም ማለት ነው። ትንሽዬን ያደረኩትኝ እና እንደዚህ ቀስ እያደረኩኝ ሽንኩርቴን አበስለዋለሁኝ በደንብ አርጌ። እንግዲህ ሰዓቱን ቀነስ አርጌ ቀስ እያልኩኝ በደንብ አበስለዋለሁኝ። እናንተ እንግዲህ ብዛት መጠኑን ከፈለጋችሁ ለቤተሰብ ትንሽ በርከት ታርጋችሁ መስራት ትችላላችሁ። ከዛ በርበሬ እኔ ያደረግኩት እንግዲህ ግማሽ ማንኪያ የሚሆን በርበሬ ነው ያደረግኩበትኝ። ልጆች ስለሚበሉ ትንሽዬ እንዲያቃጥል ስላልፈለግኩኝ ግማሽ ማንኪያ የሚሆን ነው ያደረግኩት ማለት ነው። ግን በርበሬ ደግሞ እናንተ በርከት ታርጋችሁ ብታደርጉበት ሞር በጣም ነው የሚጣፍጠው፣ ሲያቃጥል ማለት ነው ትንሽ ይሄ ግን ለከለሩ ነው እንጂ ያው ብዙም አያቃጥልም። እና በሽንኩርቱ አድርጌ እንደዚህ ጥብስ ካደረግኩት በርበሬው ለልጆቹ ምንም አያቃጥልም ማለት ነው። እንደዚህ አርጌ በርበሬውን ቆንጆ አርጌ ከሽንኩርቱ ጋር ከጠበስኩት በኋላ ቅድም የከተብኩትን ቲማቲም እጨምርበታለሁኝ። ቲማቲሙ በርበሬውንም በደንብ ቅዝቅዝ ያደርገዋል ማለት ነው፣ እንዳያቃጥል አንድ ላይ አድርጌ እንግዲህ ጋዙን ቀንሺ በደንብ አርጌ ጊዜ ሰጥቼ አማስለዋለሁ ወይ አበስለዋለሁ። እዚህ ጋር እንግዲህ ያደረኩበት አንድ ማጂ ትንሽ ለጣዕም የሚሆን ጨውና ኮረሪማን ያደረኩት ማለት ነው። ሌላ ነገር አልጨመርኩኝም። እንግዲህ እናንተ ደግሞ መጨመር የምትፈልጉ ነገር ካለ ቅመም፣ እንደ ጣዕማችሁ እንደ ፍላጎታችሁ መጨመር ትችላላችሁ ማለት ነው። እና እንደዚህ አርጌ እንግዲህ በደንብ አርጌ አበስለዋለሁኝ። ከዛ አንድ ቲማቲም ሳልሳ አድርጌበታለሁኝ አንድ ማንኪያም ይሆን ለከለሩም ቆንጆ ነው የሚያደርገው በርበሬ ያው አነስ ስላደረኩኝ እኔ በቆንጆ ከለር ይሰጠዋል ማለት ነው። እናንተ ደግሞ ከፈለጋችሁ ለማድረግ ትችላላችሁ። እዚህ ጋር እንግዲህ ግማሽ ማንኪያ የሚሆን የተፈጨ ነጭ ሽንኩርት አድርጌበታለሁ። አለው ነጭ ሽንኩርቱን ቆንጆ ነው፣ ለጣዕሙ ደስ የሚል ቃና ነው የሚሰጠው ማለት ነው። እንግዲህ እንደምታዩት ጊዜ ሰጥቼ ያው ቪዲዮውን ቶሎ ቶሎ ስላደረግኩት ነው እንጂ ጊዜ ሰጥቼ ቆንጆ አድርጌ በደንብ አብስየዋለሁኝ ማለት ነው። ቲማቲሙ ራሱ ውኃስ በደንብ አድርጎ ስለሚሰጥ ቆንጆ አድርጎ ያበስልልናል ማለት ነው። ቲማቲሙ እና እየከደንኩኝ እየከፈትኩኝ ቆንጆ አድርጌ ያበስለዋለሁኝ ማለት ነው። እንደዚህ ቆንጆ ሆኖ በደንብ አድርጎ ቁሌቱ ቆንጆ ሆኖ ተቁላልቷል ማለት ነው እንደምታዩት። ከዛ እዚህ ጋር እንግዲህ ቅቤ አደርግበታለሁ እንዳልኳችሁ ትንሽ ቅባት ስለሚፈልግ ቅቤውን አንድ ማንኪያ በር ሾርባ ማንኪያ አንድ ማንኪያ ከግማሽ ነው ያደረኩበት እኔ ዘይት ብዙ ስላላበዛሁበት፣ እንደዚህ እንግዲህ ቆንጆ ነው ማለት ነው። በደንብ ቆንጆ ሆኖ ፍርፍር እንዲልልኝ ይረዳዋል ቅቤው። እንግዲህ ቆንጆ ሆኖ ከቀለጠልኝ በኋላ እንደዚህ ትንሽዬ ውሃ ነው ማደርግበት እንደ እንጀራ ፍርፍር ያው ብዙ ውሃ አይፈልግም። አለበለዚያ ቡክት ብሎ ገንፎ ነው የሚሆነው። ስለዚህ በጣም ትንሽዬ ውሃ ነው ያደረኩበት ማለት ነው። እንደዚህ ትንሽዬ ውሃ አድርጌ ከዛ ቡላውን አደርግበታለሁ ማለት ነው። ያደረኩት ቡላ እንግዲህ እኔ ዱቄቱን ነው ከዛ በኋላ እንደዚህ አርጌ እንግዲህ ቀስ ቀስ እያልኩኝ በደንብ አርጌ አፈረፍረዋለሁኝ ማለት ነው። እንግዲህ እንደዚህ ከፈለግን ቡላው በጥብጠንም ማድረግ እንችላለን። ግን ድንገት ከውሃው ጋር ላይመጣ ውሃ ሚያነሳ አለ ማያነሳም ስላለ ድንገት ላይመጣጠን ይችላልና ሊቦካ ስለሚችል ዱቄቱ እንደዚህ ተደርጎ ቢፈረፈር ግን ውሃ ስላላበዛንበት በቅባቱ ቆንጆ ሆኖ ይፈረፈራል ማለት ነው። እንግዲህ ቡላ በጣም ጊዜ አይፈልግም፣ ቶሎ የሚበስል ነገር ነው እና እንደዚህ ቆንጆ አርጌ ሁሉንም አሸዋለሁኝ ማለት ነው። ማንኪያም ጥቼ ደግሞ እንደዚህ በደንብ በምታዩት መልኩ እንግዲህ ቆንጆ አርጌ በደንብ አርጌ አሸቸዋለሁኝ ማለት ነው እና በጣም ብዙ ሰዓትም አይፈልግም። እንደዚህ ቆንጆ አርጌ በደንብ አርጌ አሸዋለሁኝ ማለት ነው እና ፍርፍር ብሎ በጣም ነው የሚጣፍጠው። በጣም ቆንጆ ነው መልኩ እንደምታዩት። እንደዚህ እንትን የቲማቲሙና ሳልሳው ነው እንጂ በርበሬም አልበዛበትም። ለልጆችም ደግሞ እንደዚህ አርገን ስንሰጣቸው በርበሬ ብዙ ስላልሆነ ጥሩ አርገው ይበሉታል ማለት ነው። ለእኛም ደግሞ ለቁርስ በጣም ቆንጆ አማራጭ ነው ጤናማ የሆነ እንግዲህ ምርጥ ነው ማለት ነው። በዚህ መልኩ እንግዲህ በደንብ ተደርጎ መታሸት ይፈልጋል። ጊዜ ሰጥተን ቀስ ብለን እንግዲህ በደንብ አድርገን እናሸዋለን ማለት ነው። እንደዚህ አድርጌ ቆንጆ አርጌ በደንብ ነው ማሸው ፍርፍር እስኪል ድረስ ማለት ነው። የምታዩት እንግዲህ ምንም አልቦካም ቆንጆ ሆኖ ፍርፍር ብሏል ማለት ነው። እና ድንገት እናንተ ያነሰ ከመሰላችሁም እንደዚህ ከፈረፈርም በኋላ ድርቅ በጣም ካለ ቅቤ ማድረግ እንችላለን ማለት ነው። እኔ ግን አላደረግኩበትም። ቅቤውም ሁሉም ነገር የተመጣጠነ ነው። በዚህ መልኩ እንግዲህ እንደዚህ አርጌ በደንብ ጊዜ ሰጥቼ ቆንጆ አርጌ አፈር ፍሬዋለሁኝ ማለት ነው። እንደዚህ ለሁለት ደቂቃ ከተውኩት በኋላ ይኸው ቆንጆ ሆኖ እሳት ላይ እንደዚህ ካረኩት በኋላ አሁን አወጣዋለሁ ማለት ነው። ቆንጆ ሆኖ ደርሷል። እንደዚህ ቆንጆ ሆኖ ከደረሰ በኋላ ያዘጋጀው ጣባ አለ፣ እሱ ላይ አወጣውና እንግዲህ አቀርበዋለሁ ማለት ነው። በጣም ቆንጆ ነበረ። ቤተሰቦች በዚህ መልኩ ሰርታችሁ ማታውቁ ከሆነ እናንተ ሞክሩት። ዛሬ እንግዲህ ትንሽ የድምፅ የድምጽ ጥራት ካለ ይቅርታ ጠይቃለሁኝ። በቀጣይ እንግዲህ በአዲስና በቆንጆ ቪዲዮ እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ነባር ቤተሰቦች ላይክ፣ ሼር እያረጋችሁ እያደረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። በቀጣይ በአዲስና በቆንጆ ቪዲዮ እስከምንገናኝ የዛሬው ይሄንን ይመስል ነበረ።